ኤርትራ ባለስልጣናት ከኒውዮርክ ሆነው በቀይ ባህር ጉዳይ ላይ ለመነጋገር ዝግጁ መሆናቸውን ተናግረዋል። ኢትዮጵያ የባህር በር ፍላጎቷ ፍትሃዊ እንደሆነ፣ የቀይ ባህር ፍላጎቷ የማይቀር ጉዳይ እንደሆነ ጥያቄዋን በሰላማዊ መንገድ ገፍታበት እንደምትሄድ በዓለም ፊት ተናግረዋል። ቀይ ባህርና ህንዱ ውቅያኖስ የሰው ልጆች ሁሉ የጋራ ቅርስ ናቸው ብለዋል። ኢትዮጵያ ሰከንድ ላርጀስት ፖፑሌሽን ኢን አፍሪካ ሲግኒፊካንት ማሪታይም ትሬድ ስ ሃይ ኢምፖርታንስ ኦን ዘ ሴፍቲ አንድ ሴኩሪቲ ኦፍ ማሪታይም ናቪጌሽን ኢን ዘ ሬድ ሲ አንድ ዚ ኢንዲያን ኦሽን። ዶክተር አብይ አሕመድ የባህር በር የሚል ጥያቄን አንስተው ጥያቄውን እዚህ ጋር ማድረሳቸው በራሱ ትልቅ ጉዳይ ነው። ይህ ድላችን፣ ይህ አሸናፊነታችን ነው። ከዚህ በኋላ አታቆሙትም፣ አታስቀሩትም። በወኔ በግንባር በኢትዮጵያዊነት ከፍታ አስረግጠን እንነግራችኋለን። ዋነኛው ጦርነትንና ግጭትን ዳሜጅን ማስቀረት የምንችልበት መሳሪያ ክብ ጠረጴዛ ነው። ኢትዮጵያን ቀይ ባህር ላይ እንዳናያት ዝር አትልም፣ ዝር እንዳትል፣ እንዳትሸተን ጠረኗ እንዳይጠጋል ሲሉ የነበሩ ሀገራት ናቸው ለንግግር ዝግጁ እየሆኑ ያሉት ይህንን የባህር በር ጉዳይ ሳህል በረሃ ላይ ስበ እንደጣልከው ጣልቀው ትንባሆ የሚዘነጋ ትውልድ የለም። ነገ ምንም ይበሉ፣ ከነገ ወዲያ ምንም ይበሉ ዛሬ ግን አንድ ጥይት ሳይተኮስ በቀይ ባህር ጉዳይ ላይ ለመነጋገር ዝግጁ ነን እያሉ ነው። የዛሬ ሳምንት እኮ አንነጋገርም ሲሉ የነበሩ ሰዎች ናቸው። ሀገራዊ ጥቅም የሚባል ጉዳይ አለ። ግለሰብና ሀገር ለዩ፣ ኢትዮጵያዊ ጉዳይ ለዩ። ይህ የኢትዮጵያ ጉዳይ ነው። ይህ የሀገር ጉዳይ ነው።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 የበለጠ እንድንሰፋ የበለጠ እንድንጠልቅ ያግዘናል፣ እና እሱ እንድታደርጉልን ጠይቄ ነው የምጀምረው። እንደዛ ቢሆን በጣም መልካም ነው። ዛሬ ታላቅ የምስራች እሰይ እልልል ነው ራሱ የምንለው። በጣም ፀዴ ጉዳይ የምናነሳና የምንመለከት ይሆናል። ላይቸር ሰብስክራይብ አድርጋችሁ ጀምራችሁ አብራችሁ እንድትቆዩ ጠይቄ እጀምራለሁ። ዛሬ እንግዲህ ዓመት በዓል ነው። በቅድሚያ ለመላው የኦርቶዶክስ ክርስቲያን እምነት ተከታዮች በሙሉ እንኳን ለመስቀል በዓል አደረሳችሁ። በዓሉን ለምታከብሩ በሙሉ መልካም በዓል እንኳን አደረሳችሁ ማለት እፈልጋለሁ። ያው እንግዲህ ራሱ ዛሬ ዓመት በዓል መስያለሁ። እኔ አያምረኝም እንዴ የሀገር ልብስ መልበስ ብዬ በጥሩ ልቦና በመነሳሳት እንደዚህ ሽክ ብዬ ትላል ይሄ ደስ ይላል። እና ለዛ ነው እንኳን አደረሳችሁ መልካም በዓል ይሁንላችሁ። እንደምታቁት በዓሉ በትላንትና ዕለት የደመራ በዓል በፍጹም ሰላም ለብዙም ሰላም ተከብሮ ደመራውን ያበሩ ይህት ወንድሞቻችን በሰላም ወደ ቤታቸው ገብተዋል። ከቅርብ ጊዜያት ወዲህ አደባባይ በዓልን ለግል ዓላማ ለማዋል ለብጥብጥ መነሻ ለማድረግ የሚጠቀሙ አካላቶች እንዳሉ የምታውቁት ነው እና ይሄ በሰላም ስለተከበረ ፈጣሪ የተመሰገነ ይሁን። በቅድሚያ ፈጣሪ ይመስገን፣ ፈጣሪ ይመስገን። ከዛ በመለስ ደግሞ ጸጥታ ተቋማቶቻችን ይህንን ሰላም በማስጠበቅ ረገድ የደረሱበት የታጠቁት ቴክኖሎጂ ለዚህ ሰላምም ሚናው ቀላል አይደለምና በጣም ጥሩ ነው። በመጥበጥ የሚፈልግ ኃይል ስለሌለ አይደለም በሰላም የተከበረው። መጥበጥ የሚፈልግ ኃይል አለ። መረበሽ የሚፈልግ ኃይል አለ። ሀገር ማተራመስ የሚፈልግ ኃይል አለ። ነገር ግን ያ በሆነበት ሁኔታ ላይ ይህ መሆን ችሏል እና በጣም በጣም በጣም ደስ ይላል። በሰላም ተከብሯል። ደስ ደስ ደስ የሚል ጉዳይ ነው። እንዲህ ብለን ወደ ዋናው ጉዳያችን እንገባለን። በጣም ደስ የሚል ዜና ነው። እኔ ደስ ነው ያለኝ። ደስ አላላችሁም ግን እናንተ? ደስ ደስ ብሎኛል። ደስ ነው ያለኝ። በደስተኛ ደስ ብሎኛል። ለምን በሉ የኤርትራ ባለስልጣናት በተናገሩት ጉዳይ በጣም ቆንጆ ጉዳይ ነው። በነገራችን ላይ ብራቮ፣ ሁሌ እንዲህ ብትጫወች፣ ብላልካስ፣ ሁሌ እንዲህ ብትጫወች፣ ሁሌ እንዲህ ብትጫወቱ፣ ጸዴ ነው ጸዴ ነው። የኤርትራ ባለስልጣናት ከኒውዮርክ ሆኖ በቀይ ባህር ጉዳይ ላይ ለመነጋገር ዝግጁ መሆናቸውን ተናግረዋል። እሰይ እሰይ እሰይ እሰይ! ይሄ በጣም ጸዴ ጉዳይ ነው። በነገራችን ላይ እዚህ ጋር እንዴት ተደረሰ? የሚለውን እናነሳለን። እንደምታውቁት ምንድነው የሚባሉት ሳህልና ደደቢት ላይ ተቀባብለው እንደ ጣሉት ትንባሆ የረሱትን የደደቢት ጎፈሬዎች ለሳህል ጎፈሬዎች እንደ ተራቃ ሸቀጥ ብለው ሰጥተው የዘነጉትን ጉዳይ ዶክተር አብይ አሕመድ አሊ የሚባሉ ጠቅላይ ሚኒስትር አራት ኪሎ ገቡና ያው እነሱ መስማት የጀመሩት መስማት ከሚፈልጉበት ጊዜ ቢሆንም ጠቅላዩ ከኢትዮ ኤርትራ እርቅ ጀምሮ አሰብ አሰብ አሰብ ሲሉ ቆይና አጠንክረው ይዘውት እዚህ ጋር ደረሱት። ዶክተሩ ይሄንን ጥያቄ ሲያነሱ መጀመሪያ ያንዘፈዘፋቸው፣ ያንቀጠቀጣቸው፣ ያርበደበዳቸው ነበር። ግን ተርበድብደህም ተንቀጥቅጠህም ከገለባብጠህም አብጠህም የፈለግከውን ሆነህም ማስቀረት ማትችለው ጉዳይ ነው። ምክንያቱም ጥያቄው ፍትሃዊና የሀቅ ጥያቄ ስለሆነ ይህ በሆነበት ሁኔታ ነው ታዲያ አሁን ከወደ ኒውዮርክ ይህ የተሰማው። በጣም በርካታ ስራዎች ተሰርተውብን ነበር ግን እዚህ ጋር ደርሰናል። እዚህ ጋር ለመድረስ የሄድንበትን ርቀት ደግሞ አስታውሱት። በነገራችን ላይ ጠቅላይ ሚኒስትር አብይ አሕመድ በሩሲያ የኒውክሌር ጉባኤ ላይ የኢትዮጵያን ከፍታና ልህቀት ከፍ አድርገው ሲናገሩ፣ ሌላኛው የኢትዮጵያ የቁርጥ ቀን ልጅ ፕሬዝዳንት ታያስ ቀስላሴ ደግሞ በዓለም አደባባይ በተባበሩት መንግስታት ድርጅት ፊት ለፊት ላይ ቆመው ኢትዮጵያ የባህር በር ፍላጎቷ ፍትሐዊ እንደሆነ የቀይ ባህር ፍላጎቷ የማይቀር ጉዳይ እንደሆነ ጥያቄዋን በሰላማዊ መንገድ ገፍታበት እንደምትሄድ በዓለም ፊት ተናግረዋል፣ አስረድተዋል። ቀይ ባህርና ህንድ ውቅያኖስ የሰው ልጆች ሁሉ የጋራ ቅርስ ናቸው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ባለፈው የባህር በር የሌላቸው ሀገራት ጉባኤ ላይ አንስተው እንደተናገሩት በጂኦግራፊ እስረኝነት ምክንያት የትኛውም ሀገር ከዓለም አቀፍ ፍላጎት መገፋትና መገለል የለበትም፣ እድሎቹ መጠብ የለባቸው ማለታቸውንም አንስተው

ይህ ንግግር ኢትዮጵያ በጥቁሮች ነፃነት ላይ በተባበሩት መንግስታት ድርጅት በነ አጼ ኃይለስላሴ ዘመን እንዳነሳችው አይነት ጠንካራ ጥያቄ ስሜቱ በዛ ልክ ክብደት ያለው የፍትህና የእውነት ጥያቄ ነው። እዚህ ጋር ደርሰናል። እንዴት እዚህ ጋር ደረስን የሚለው ወሳኝ ነው። እኔ እንግዲህ ሁሌ እላለሁ፣ ሰዎች ግዙኝ ሀሳብ አይግባቸው አይግባቸው ባላቅም ዶክተር አብይ አሕመድ የባህር በር የሚል ጥያቄን አንስተው ጥያቄውን እዚህ ጋር ማድረሳቸው በራሱ ትልቅ ጉዳይ ነው። ድል ነው። ትናንትናና ከትላንት በስቲያኮ ይህንን ጉዳይ አጀንዳ ማስቀየሪያ ነው የሚሉ አጀንዳ አልባ ደናቁርቶች እኛው ሴፈር እኛው ቤት ነበሩ። አንድ ፓስፖርት የሚጋሩ የቀለም ቆዳቸው አንድ አይነት የሆነ ቋንቋችን የሚመስሉን ወንድም ኢትዮጵያውያን እህት ወንድሞቻችን ይሆኑ። በሆዳቸው ወድቀው ይህንን አጀንዳ ሲያራክሱ ሲያንደባልሉ አይተናል። ግን አሁን ጉዳይ ሆኗል። እሱ ብቻ አይደለም። ድንጋጤው ቀነሰ። መጀመሪያ ጥያቄው ተነሳ። ሀገራዊው ጥያቄ ቀጠናዊ ሪጂናል ሆነ። ሪጂናል ሲሆን ተርበደበዱ፣ ተዘፈዘፉ። ምናምን ቆይተው የተወሰኑት እንትናሉ። አህጉራዊ ሆነ። ወዳጅ አፍሪካዊ ሀገራትም የጠቅላይ ሚኒስትሩ ፍላጎት የኢትዮጵያ ጥያቄ ፍትሐዊ እንደሆነ መሰከሩ። ዓለም አቀፋዊ ጉባኤዎች ላይ መነሳት ጀመረ። የባህር በር የሌላቸው ሀገራት ጉባኤ ላይን ተነሳ፣ ቀጠለ። አሁን በተባበሩት መንግስታት ድርጅት ፊት ለፊት ላይ ተነሳ። ይህ ድላችን፣ ይህ አሸናፊነታችን ነው። ከዚህ በኋላ አታቆሙትም፣ አታስቀሩትም። በወኔ በግንባር በኢትዮጵያዊነት ከፍታ አስረግጠን እንነግራችኋለን። ኢትዮጵያ የባህር በር ፍላጎቷን ታረጋግጣለች። ይህ አልዋጥ ካለ ታነቅ። ምንም ላረግልህ አልችልም፣ ምንም ልረዳህ አልችልም። አይቀርማ በቃ እኮ በጣም በመጨረሻው ከፍታ ተነሳ። በዓለም ፊት ኢትዮጵያ ወሰደችና ጉዳዩን የኢትዮጵያ ብቻ አይደለም የዓለም አደረገችልን። ምን ትሆን እዚህ ጋር ግን የኤርትራ ለዚህ ንግግር ዝግጁ መሆን በጣም ትክክል እድሜያቸው ጠቀማቸው ገብቷል። አንዳንድ እዚህ ሶሻል ሚዲያ ላይ እንዳሉት ኤርትራውያኖቹ እንደሚከፍሏቸው ሻቢያ እንደሚከፍላቸው አይደለም። ሻቢያ አቅሙን ያውቃል። እድሜው ይጠቅመዋል፣ አቅም ያሰላል። አብይ አሕመድን ጠንቅቆ ነው ያውቀው ያውቀዋል፣ በደንብ ያውቀዋል። እኔ ልንገራችሁ፣ ብትነጋገር ብንነጋገር ይሻላል። ሻቢያ አደጋውን መገመት ይችላል ባይነጋገር ቢደነፋ ቢተኩስ ምን እንደሚከተለው ያውቃል። ትቀልዳለህ እንዴ አሁን ሻዕቢያን ይወል መቶ በመቶ እናምነዋለን ማለት አይደለም። ነገ ተነስቶ ሊቀባዥር ይችላል። ይቀባዥር ግድ የለም። ግን ይሄ ለእኛ ብራቮ የምንለው ነው። ይሄንና ይዞ መቀጠል እንነጋገር። ዋነኛው ጦርነትንና ግጭትን ዳሜጅን ማስቀረት የምንችልበት መሳሪያ ክብ ጠረጴዛ ነው። ቁጭ ብለን እናውራ ምክክር ነው። ቁጭ ብለን እንነጋገር፣ ምክንያቱም አንኖርማ፣ ምክንያቱም መቀጠል አንችልማ። ግዴታችን ነው። የባህር በር የባህር በር የባህር በር ሻቢያ ይሄ ገብቶታል። ፈርስት ስቴፑን ሄደናል። ይሄ መነጋገሩ ፈርስት ስቴፑ ነው መጀመሪያ። ላስት ስቴፑ ምን እንደሚሆን አብረን እናያለን። ያድጋ ያድጋ። ይሄን ስንል ቅድም እንዳልኳችሁ ሻቢያን ምን ምን ምን አናደርገው ታቢያን ምን ምን ማድረግ ከባድ ስለሆነ ማለት ነው። ይኸውልህ ኢትዮጵያን እኮ በቃ እንዳትመጣ እንዳትጠጋ ምናምን ምናምን ተባለ። ጥያቄውን የጋራ አደረገው ለምሳሌ አሁን ግብጽ፣ ሶማሊያ፣ ኤርትራ እንደዚህ ሰርክል ሰርተው ጸረ ኢትዮጵያ አክሲስ ፈጥረው እንደዚህ ትሪያንግል ፈጥረው ኢትዮጵያን ከሁለቱ ውሃዎች ለማራቅና ለመግፋት ሰርተዋል። ጥያቄው ተነሳ። ሐሰን ሼህ መሐመድ አንዘረዘረው፣ ተንዘፈዘፈ፣ እየተሽከረከረ አለቀሰ፣ አላቀሰ። በስተመጨረሻ ሰሞኑን ቢቢሲ አማርኛ ላይ የኢትዮጵያን በፈት በሰላማዊ መንገድ የባህር ወደብ የባኞት ና ፈቃድ እንሰጣለን አለ። ተሸረፈች በግብጽ ላይ ሶማሊያ ማለት ነው። ዛሬ ኤርትራ ላይ እናነሳለች ነው። ሙሉ በሙሉ ተሸርፋለች ማለት ባንችልም ይሄ ጥያቄ መነሳቱ ራሱ በጣም በጣም ጥሩ። ኢትዮጵያን ቀይ ባህር ላይ እንዳናያት፣ ዝር አትልም፣ ዝር እንዳትል፣ እንዳትሸተን ጠረኗ እንዳይጠጋል ሲሉ የነበሩ ሀገራት ናቸው ለንግግር ዝግጁ እየሆኑ ያሉት ድልህን ማየት ከቻልክ ይሄንን እይ። ድልህን ማሽተት ከቻልክ ይሄንን አሽትት። ይሄንን ድልና ይሄንን ከፍታ ካላሸተትክ ምንድን ነው ታዲያ የሚባለው? እንዴ ደስ አይል? ምን ያው ደስ ነው የሚለኝ። በቃ ከተወራ የመጀመሪያው ስቴፕ ነዋሄ። ይሄ ዶክተር አብይ እኮ ባለፈ የመደበር መንግስት ሲመረቅ አስተውታል በፍጥነት እንነጋገራለን። በፍጥነት ምትነጋገርንም ይሻላል፣ ይሻላል አሁን እዚህ ይሄንን የባህር በር ጉዳይ ሳህል በራ ላይ ስበ እንደጣልከው ትንባሆ የሚዘነጋ ትውልድ የለም። አቀብለኝ አቀብለኝ ተባብለ እንደተሰጣጣኸው የደደቢት ጓደኞች ቀላል ጉዳይ አይደለም። ስብሃታዊ ዳይነሲቲ አይደለም፣ አሁን ያለው ኢትዮጵያዊ ዳይነሲቲ ነው። ዋጠው ዋጠው እያለው ዛሬ። አይ በነገራችን ላይ እዚህ የድርድርና የንግግር ጥያቄ ላይ የደረስ ነው። አንድም ጥይት አይተኩስኩር ድልን አታጣጥምም ደስ አይልም አቅም አይታይም የሀገር አቅም አይታይም አታሸትም ነገ ምንም ይበሉ ከነገ ወዲያ ምንም ይበሉ ዛሬ ግን አንድ ጥይት ሳይተኮስ በቀይ ባህር ጉዳይ ላይ ለመነጋገር ዝግጁ ነን እያሉ ነው የዛሬ ሳምንት እኮ አንነጋገርም ሲሉ የነበሩ ሰዎች ናቸው ብሮ ነቃ በል ነቃ ደንገጥ በል እንጂ ከዘመኑ ጋር ይሄን እንጂ ያማ ይህ እኮ ጸዴ ነገር ነው ሰው እንዴት የገዛ ሀገሩ ላይ አላስ ይሆናል ያማን እንዴ እኔ ደስ እንዴ እንዳለኝ ሙሉ ይዛል። አንድ ጥይት ሳይተኮስ አንድ የባሩድ ኳኳታ ሳንሰማ። ምድረ ተላላኪ፣ ምድረ ተላላኪ ተላልከ ትቀራለህ። እኔ የተላላኪነት እኮ ነውሩ የተላላኪነት የመጨረሻ ቅሌታምነቱ ማለት ላኪዎች ድንገት ሀሳባቸውን ከቀየሩ ትቀላለህ ማለት፣ አብረን ለመቀየር የምተሰቃየው ሰቃይ። እሬ እሬ እሬ። እኔ ግን አንዳንድ አንዳንዶቹም ይገርሙኛል እኮ ብስ ነው አረዲያ ረዲያ የእናንተ እንዲሁ እንዴት ያለውም ብቻ ደስ ይላል። ደስ ነው ያለኝ። ወይልን ገዴክ ሰይፍዬ ብሏል ኃይሌ ገብረ ስላሴ። ወይልን ገዴክ ወገኖቼ፣ በቃ ምንም ማድረግ አንችል። ኢትዮጵያ ወደ ጥያቄዋ ትሄዳለች፣ ትሄዳለች፣ ትሄዳለች። አለም እያየ አስቡ። እስቲ ከለውጡ መንግስት በፊት ጉዳዩ እኮ አይነሳም። ነውር ነው፣ ታቡ ነው፣ ታቡ ነው። በቃ አይነሳም። ዛሬስ በአለም ፊት የሚነሳ አሁንስ ለንግግር ክፍት የሆነ ነገ ከነገ ወዲያስ መልስ አዝሎ የሚመጣ ጉዳይ ነው። ሊያስቀሩን እንደማይችሉ በነገራችን ላይ ያውቃሉ። ዝም ብለ ደንፋ፣ እዚህ ደንፋ፣ ዝም ብለ ደንፋ ሶሻል ሚዲያ ላይ ዝም ብለ ጩህ፣ በየኮመንቱ በል፣ አታቅማ፣ አታቅም፣ አታቅም። እኔ ግን አዝንላችኋል፣ አዝንላችኋለሁ። ይኔ ሴንስ በጣም አዝንላችኋል። ሰው ስለ ባህር አውርቶ የአገሩን ጉዳይ በዓለም ከፍታ በዚህ ልቅ አጀንዳ አደርጋ አንተ ስለ ብሔር ታወራለህ። ተረግመህ ነው፣ ግን እንዴት ቢረግሙህ ነው እንደዚህ ስታሳዝን? እኔ መሆን በጣም ነው የምታሳዝብኝ። እንደዚህ የምትሆኑ ሰዎች ሰው በዓለም አደባባይ ሰው በዓለም ከፍታ ስለ ባህር ያወራል፣ አንተ ስለ ብሔር ታወራለህ። አንተ አሁንም በብሔር ስለ ማጋደል ታሴራለህ። ስለው ስለ ባህር ይሰራል፣ አንተ በብሔር ስለማጨፋጨፍ ሴራ ትጎነጉናለህ። ሰው ስለ ባህር ስራ ጎንጉኖ ሀገሩን ከፍ ለማድረግ ይታትራል፣ አንተ እዚህ እንዘ ጭቦጮ ወደ ፖለቲካን ትጫወታለህ። ረ ነቃበል ነቃ፣ ደንገጥ በላ። አንተ ምንድን ነው እንደዚህ? እንኳ ታዝናላችሁ ግን፣ እውነት ከዚህ ታሪክ መነጠላችሁ ያሳዝነኛል። የዚህ ትውልድ አካል ነኝ አትሉም አትሉም አትሉም? እናንተ ቁጥሩ ይሆናል። አድቡ አድቡ ምንድን ነው በአመት በዓሉ ዮሐንስ አትጭውብን ማለት ትችላላችሁ እናንተ። እኔ ግን ደስ ብሬ ነው፣ በጣም ደስተኛ ነው። ደስ ያለኝ በቃ የዚህ ትውልድ አካል አለመሆናችሁ ያሳዝነኛል። ማለት መሳካቱ ላይ ቀር፣ ማሸነፋችን ላይ ቀር፣ ድል ማድረጋችን ላይ ቀር፣ የእናንተ እንትን ማለት ቀይ ባህር በራችን አይቀርም። ባለፈው እኮ ወዳሴ ሲመረቅ የንትን ጉዳይ የቀይ ባህር የጂኦፖለቲክስ ኩስመናችን አበቃ ምናምን ያለ ነው። ቀልድ እኮ አይደለም። ብሎ ቀልድ መስሎኝ ነው። አይደለም አይደለም እኮ ድቅድቅ እያላችሁ ነው። እንደዛ እኮ አይደለም። እንደ የብራችንን ነው የብራችንን ነው። አሁን እናንተ ስላላደጋችሁ ነው። ስታድጉ እንዳይቆጫችሁ። አሁን እዚህ ሚዲያ ላይ ቁጭ ላችሁ የኢትዮጵያን የባህር በር ጉዳይ የግል ያደረጋችሁ ሰዎች ስታድጉ እንዳይቆጫችሁ። ኢንተረስት፣ ናሽናል ኢንተረስት የሚባል ነገር አለ። እረ ተመከሩ፣ ሀገራዊ ጥቅም የሚባል ጉዳይ አለ። ግለሰብና ሀገር ለዩ። ኢትዮጵያዊ ጉዳይ ለዩ። ይህ የኢትዮጵያ ጉዳይ ነው። ይህ የሀገር ጉዳይ ነው። ይህ የትውልድ ጥያቄ ነው። ይህ የዘመናት ጥያቄ መልስና ከፍታ ነው ነው ምላችሁ። የምሬ ነው። የምሬ ነው። ይህ የኢትዮጵያ ጥያቄ ነው። የኢትዮጵያ የከፍታ ታሪክ ማሳያም ነው። ወደዳችሁም ጠላችሁም ተዋጠላችሁም አልተዋጠላችሁም ይህ ትልቅ ነገር ነው እና ነገ ምንም ይበሉ፣ ነገ ምንም ሀሳባቸውን ለመለወጥ ይሞክሩ፣ ነገ ምንም ያምጡ፣ ግን አንድም ጥይት ሳይተኮስ አንድም ቃታ ሳይተኮስ እዚች ጋር መድረሳችን ትልቅ ድል ነው፣ አታቅልሉት። እና ብራቮ፣ በዚህ ቀጥሉ፣ በዚህ ቀጥሉ። እንነጋገር ይሻልናል፣ እንነጋገር። ድል ለኢትዮጵያ። ስንተባበር ነው፣ አብረን ብናድግ ይሻልናል። ይዘ ተባብረን ከምንደቅ አብረን ብናድግ አብረን ብንለማ ይሻላል። ተባብረን እንደግ ሲባል አብሮ ይራበን አይባልም ነው፣ እንደዛ አይባልም። በጣም በጣም መጥፎ ነገር ነው። ብንነጋገር ይሻለናል፣ ብንነጋገር ይሻለናል። የሚያዋጣን እሱ ነው፣ የሚጠቅመን የሚበጀንም እሱ ነው የምለው። በድጋሚ መልካም በዓል ይሁንላችሁ፣ መልካም በዓል እንዲሆንልን እመኛለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም ሸጋ ይሆናል። ሁሉም በጎ ይሆናል። የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ውዴ ዮሐንስ ኮርነር ቤተሰቦች፣ ቸርቆዩን የነገ ሰው ይበለን። ቼርስ